ሰላም ጤና ስጥልኝ፣ ውድ እህት ወንድሞቼ። ዛሬ በድጋሚ በአዲስ ቪዲዮ መጥቻለሁ። የመጣሁት ትንሽ የሚገርም የሚያስደነግጥ ነገር ነው። በእርግጥ ሶሻል ሚዲያውን አሁን ጊዜ እያጥለቀለቀው ነገር ያለው እያንዳንዱ ጋዜጠኞች የምናቃቸው ጋዜጠኞች እያቀረቡት ያለው ሁኔታ ነው። ይህም ደግሞ የሰው ጅብ የሚባለው ነገር ማለት ነው። እስኪ ይሄንን ቪዲዮ ውይዩትና ተመልሰ ደግሞ እግዚአብሔር ቤት ጎን ነኝ ብለ እንዳትሳለቅ። ከአንቺ ጋር የሚያገናኘኝ ምንም ነገር የለም። የሰው ልጅ አይደለም። ስለ እሱ አሁን አንተ ምን እንደማደርግ

በጌታ በኢየሱስ ክርስቶስ ወይ መንፈስሽን አራክፈሽ ትኖረታለሽ፣ ወይ ደግሞ ማድረግሽን አረግሻለሁ። እሱን ተይው ችግር የለው። አሁን አንተ የአምላኬን ስም መጥራት የፍርሀት አይደለም፣ የአምላኬን ስም መጥራት የፍርሀት አይደለም። በጌታ በኢየሱስ አትጠኛ አሁንም ቢሆን አሁን የመጨረሻ ሀሳብሽን ነው የምፈልገው። ነገር ጋ ቆሜ የምከራከርበት ምንም እንትን የለኝም። ልጁን መፍትሄውን ታመጫለሽ አታመጭም? አንተም ቢሆን በጌታ በኢየሱስ

እንደዛ ስታርግ ነው የሚነሳበት? አዎ ይነሳበት ወይስ ነው የሚበርደው? ቅድም ስደበድብ ይበራል። ስትደበድብ ነው በየትኛውም ነገር ስትደበድብ ወይስ በቀበቱ ብቻ? ቀበቱ በልታችሁኝ ነበር። ቀድሜ ባልሰማ እዚህ አይደል? ለዛ ነው እንደዛ አርጋችሁ ትይዙኛ ነበር ቅድም ነገር እንጂ እኛ በቃ ያለብን ጸባይ ይሄ ነው። ጭስ ሽታ ነገር አሁን ሽታ ስሰማ አሁን ትንሽ ሽታ አለ መሰለኝ። በዛ ነው የተረጋጋችሁ ነው። ይህ የግቢውን ሰው ምንድን ነው የምታደርጉት? ሌሊት እየተነሳችሁ በርላን ቋቋለን፣ ቆርቆሮ እንመታለን ምናምን በቃ እናስደነግጣለን። ለምንድን ነው እንደዚህ የምታደርጉት? ከወጡ ልትበላቸው ነው። ይታወቃል። ስትቀየር ግን አይታወቅም። አንቺም አይታወቅሽም። አዎ፣ እንሰራለን ብለናል። እንደ በቃ ለምንድን ነው እንደዚህ የሆናችሁ? ማነው እንደዚህ አድርጎ አምጥቶ የሰጣችሁ? ማነው ያመጣላቸው? ይሄ ነው። ጠዋት ቤት ነው ያመጣችሁት ለምን ብላችሁ አመጣችሁ እንደዚህ እናደርጋለን ብለን እሷን እናስተናግዳለን ብለን ለሳንቲም ብላችሁ ነው ያመጣችሁ ለገንዘብ ብላችሁ ነው እንደሆናችሁ ስራ የለም ሀብት ንብረት ለማግኘት ብላችሁ ሄዳችሁበት ነው እንደዚህ የሚቀይር የተቀበላችሁ አንዳንድ ሰው ቤት እንገባለን የሆነ

እንግዲህ እህት ወንድሞቼ እንደዚህ ከተለያዩ ቪዲዮዎች ነው ቆረጥ ቆረጥ አድርጌ ይዤ የምጣወት፣ እንደምታዩት እንግዲህ በጣም የሚገርም ነገር ነው። በመጀመሪያ እነዚህ ሰዎች እነዚህ የመጀመሪያ ላይ ያቀረብኩላችሁ እነዚህ ሁለት ባልና ሚስቶች ምንም ባለምንም መሳቀቅ ልጁን በልተነዋል ያሉት። በጣም ደነገጥኩ። እኔ ምን እንደምል አላውቅም። ሰዎች ናቸው ግን ልጁን በልተነዋል። እንግዲህ ስንት ልጅ ስንት ነገር በልተዋል፣ ስንት ልጆችን በልተዋል ማለት ነው። ምግባቸው የሰው ስጋ ነው እንዴ? ኧረ ጉድ! ፈራሁ እኮ እኔ እራሴ። በጣም የሚያሳዝን ነው። በተከታታይ እያየሁኝ ነበር አንዳንድ ነገሮችን ግን አሁን ቪዲዮ የሚያሰራበት ወቅት አይደለውም ያለሁት መንገድ ላይ ነኝ፣ ግን በቃ መናገር ፈለግኩ አልቻልኩም። ያየሁትን ነገር በጣም ያስደነግጣል፣ በጣም ያሳዝናል። እንዴት ነው በምን ምክንያት ነው? አሁን ሰዎቹ ሲናገሩ ታውቃላችሁ ገንዘብ ለማግኘት ነው ብለው ነው እንደዛ እየሆኑት ያሉት እንዴ ያሉበትን ሁኔታ ደግሞ ታያላችሁ። እንዴት ሰው ገንዘብ ለማግኘት ወደዚህ ደረጃ ይሆናል? እንዴት በቃ እኔ እኮ ይሄ ነገር ድሮ ትሰሚያል ትሰማል፣ የሰው ጅብ አለ እውነትም አይመስለኝም። ጅብ ጅብ መኖሩ እናውቃለን፣ ሰው የሚበላ ማታ ማታም ይመጣል። ግን ሰው ወደ ጅብ ይቀየራል ብዬ በፍጹም አላምንም ነበር። አይገርምም? በፍጹም አላምንም ነበር። በጣም በሚያሳዝን ሁኔታ ሰዎቹ እንደዚህ አሁን ተስፋፋ። ምንድን ነው ጉዱ? ሌላኛው ሁለተኛው ላይ ደግሞ ያየ ነው እንግዲህ። ወንድማችን ዘዴ በጣም ብዙ ስቃይ የሚያይ ልጅ ነው ከዚህ በፊት ለዛች ባለወደ ድመት በሚሆነው ስንት ተሰቃይተዋል፣ ጸበል ኑረዋል ምናምን። አሁን ደግሞ ይሄ አጋጣሚ የሚያገኛቸው ነገሮች ሁሉ በጣም ውስብስብ የሆኑ ነገሮች ናቸው። ወንድማችን ዘለ የአሁኑ ያየሁት ግን በቃ ደንግጫለሁ። እኔ የሚቀጥለውን ቪዲዮ እስካይቸኩያለሁ። በጣም በጣም በጣም ደንግጫለሁ። እሱ የሆነች እንደምታዩት በዚህ ቪዲዮ ላይ እርግጠኛ ነው ሙሉ ትንትኑን የምታዩት አላችሁ። ካላያችሁት ሊንኩን ከስርተውላችኋለሁ። በጣም በሚያሳዝን የሆነ ልጅ ተጎድቷል በሷ እሱን ለማዳም ብሎ በዚህ ደረጃ፣ አሁን ደግሞ እሱ ወንድማችን ተጎድቷል አይናችን ላይ በካሜራ በጣም በጣም የሚያስደነግጥ ጊዜ። ግን አንዳንድ ጊዜ እንደዚህ አይነቱ ሰይጣን ያለባቸውን ሰዎች መራቅ ነው የሚሻለው። እሱ በጣም ታገላት። በእርግጥ ፊት ለፊቱ ቤተክርስቲያን አለ ብለው ምናምን ግን በሩቅ ቢሆን ይሻላል። ሌሎች ወንድሞቼ ተጠንቀቁ። በቃ አሁን ያየሁት ነገር እኔ ማመን ማመን የማልችል ሰው ቢያሳየን ሰው ቢነግሪ ማመን የማልችለውን በካሜራዬ ነው። በቃ ወንድማችን ፊት ለፊቱ ሲቀየራየ ነው። ጉድ በሉ ጉድ በሉት ወንድሞቼ፣ እንደዚህ አይነት ምን አይነት አገር ሆነ እን የብዛቱ የሰው እጅ መብዛቱ ምንድን ነው እሱ ሰው ገንዘብ ለማግኘት ብሎ ህይወቱን እንደዚህ የሚሰዋ ወደዚህ ነገር የሚቀይር ምን ጉድ ነው? ሰው ገንዘብ ለማግኘት ብሎ የሰውን ኩላሊት የሚያወጣ ሰው ገንዘብ ለማግኘት ብሎ አይን አውጥቶ የህፃናቶችን አይንና ኩላሊት አውጥቶ የሚሸጥ ሰው ገንዘብ ለማግኘት ብሎ የሰውን ልጅ የሚያሰቃይ ግፍ የሚያደርስ ያንን ገንዘብ ይዞ የተቀበረ ሰው አለ ወንድሞቼ። ማነው ከገንዘቡ ጋር የተቀበረው? ሲሄድ እኮ በቀራቁቱ በለበሳት ልብስ ነው ወይ በተጠቅሎ ባንሶላ ነው? ምን ጉድ ነው? ምን አይነት ሸይጣን የገባ አገሩ ላይ እናንተ ሰዎች! ኧረ ምን ጉድ ነው? እኔ ምለው ነገር ጠፋኝ። በእውነት ነው የምላቸው እኔ እስኪ ይህን ጥያቄ እንደኔ ውጭ ላላችሁ እህቶ ወንድሞችል ጠይቃችሁ አሁን አገር ለመግባት አልፈራችሁም እኔ በእውነት ነው የምላችሁ፣ በጣም ነው የፈራሁት። ለምን ይህችን ልጅ ቁማችሁ መንገድ ላይ ብታገኟት፣ ጥሩ እንደ ማንኛውም ሴት እህታችን ናት፣ ግን ጅብ ናት፣ መተታም ናት። ብዙዎቹ ብዙዎቹ ስንቶችን እያየ ነው፣ ጠጋ ብለው አፍዛዋቸው ሲዘርፏቸው፣ ወስደው ሲያጠፏቸው፣ ስንቱን ነው የምናየው? ልጆቹ ተሰርቀዋናቸው ሲጠፋ ኩላሊታቸው፣ ስንቱን ነው የምናየው? አረ እንደዚህ ያልነበረም ሀገራችን፣ እህት ወንድሞች፣ ምን ነካ? ምን ምን ነገር ምን በላ መጣ? ኢትዮጵያ ላይ ምንድን ነው የተረገመ ሸይጣን የገባው እንዴ? እያንዳንዱ ሀብታም ከኋላው ጉድ አለው፣ ጉድ አለው። ከዚህ በፊት አይተናል። ጅብ ለሊት ይጋልባል፣ በጣም ሀብታም ነው። እረ ምንም አይጠቅምም። በእናታችሁ እህት እህት ወንድሞች፣ በድህነት መኖር እኮ ኩራት ነው። መውት አይቀርም። ማን ነው መቶ አመት የሚኖር ሰው? ወንድሞች እህቶች፣ ሞት አይቀርም። ለምን ሰው በሰውነቱ አይሞትም? እንዴት ከፈጣሪ ጋር ሽርክ፣ ከፈጣሪ ውጭ ሌላ ነገር አምልኮ፣ እንዴት የመጨረሻውን ሕይወቱን ያበላሻል? እንዴት በፈጠረው አይታመንምና፣ በድህነቱ አይኖርም? ድህነት ከፈጣሪ ከሰጠውስ እንደት ተሰርቶ መቀየር ካልተቻለ ለምን ለምኖ ሳይኖራ መለመን? እኮ መለምኖ መኖር እኮ ክብር ነው። ድህነት ምንም አይደለም። ፈጣሪ ጋም ደግሞ ጥያቄ ያበዛበት በዳሰ ይህት ወንድሞች ያየሁት ምን አቅቶኛ። እኔ በርግጥ አሁን ማወራበት ሰዓት አደለም፣ እንደነገርኳቸው መንገድ ላይ ነኝ ያለው ተገቢ አይደለም። በቃ ስለ ጨነቀ ነው፣ በቃ ግራ ግብት ብሎኝ። ትላንትና ያንን ማታ ይቻደርኩኝ ዛሬ ደግሞ ምንድ መንገድ ላይ እያየውኝ የዘሌን ወንድሜን እንደዚህ ሆኖ ሳየው በጣም ደንግጬ ነው እህት ወንድሞቼ ምን ጉድ ነው ምን ጉድ ነው የምናየው በእናታቸው እንግዲህ እህት ወንድሞቼ እኔ ዋናው ነገር የመጣሁት ምንድን ነው ሌሎች ጋዜጠኞች ወንድሞቻችንን ብዙዎች እየሰሩ ናቸው ንጉስ ሚዲያም ሌሎችም እየሰሩ አሉት አለ በዚህ ጉዳይ ላይ በዚህ ቀንጅብ ቀንጅ ቀንጅ በቃ ቪዲዮ ዩቱብን አጥለቅልቆታል። ለማንኛውም እህት ወንድሞች ዋናው ማለት ፈልገው ምንድን ነው እኛ ማድረግ የምንችለው እነዚህ ወንድሞቻችንን ምክር መስጠት ነው፣ በቃ አስተያየታችንን መለገስ ነው። በተቻለው መጠን በሩቁ ያድርጉት። ወይም ደግሞ አላቅም የሆነ ሰው ያንን ሲያደርጉ የሆነ ሰው መያዝ እችል በብረት ነው መያዝ ያለባት። ለምን የነካችው ሁሉ ጅብ ስለሚሆን በምን እንደምትያዝ እማላቅም። እንዴት ነው መንግሥት የችል ልጅ የሚይዛት? የነካችው ሁሉ ጅብ ይሆናላ። በጣም የሚያስቸግር ጊዜ ነው። ለማንኛውም እህት ወንድሞቼ እባካቸው አስተያየት ግቡና ነገሯቸው መጠንቀቅ አለባቸው። በቃ በተቻለ መጠን በሩቅ ነው፣ ወይም ደግሞ እንደዚህ በኬጅ ነው መግባት ያለባት። እቺ በሩቁ እንደዚህ አልብሶ ሰውነቷ ነው እንጂ ከተጠጋ ያው እንዳየነው ነካስ ታደረገው ነው ወዲያውኑ፣ እንደዛ የተቀየረብን ወንድማችን እና በቃ ለሱም እስኪ ጸሎት አርጉ፣ በቀዶ አርጉለት በጣም አሳዝኖኛል። እንዴት ነው የሚሆነው የዛን ልጅ ህይወት ቀይራለሁ ብሎ የእሱ ህይወት እንደዚህ ስለሆነ በቃ እናቱንም ባለፈው ቪዲዮ ስላየው እናቱም ታዩ፣ ሁሉ ነገር በቃ ታየኝ። እህት ወንድሞች በቃ እስኪ ለእሱም ጸሎት አድርጉለት። ይህችንም ደግሞ ይህችን ሴትዮ ሳትፈልግ ከሆነ እንደዚህ ጅብ የሆነችው መንፈሷ ነው ፈጣሪ አንስቷላት ወደ ሰውነቷ እንድትመለስ አለ እንዲረዳት ፈጣሪዋ እንዲረዳት ጸሎት አድርግላት። ግን ዋናው ነገር እሱ ፈልገው ሊሆን ስለሚችል ለወንድማችን ለሌሎችም ወንድሞቻችን ከእንደዚህ አይነት በላይ የሆነ መጥፎ ነገር እንዲሰውርላቸው እንዲሰውራቸው ጸሎት አድርጉላቸው። በተረፈ ደግሞ ገብታችሁ አስተያየት ስጧቸው፣ እባካችሁ፣ እባካችሁ ተጠንቀቁ፣ አርበሏቸው። በቃ ሰው ወደ ጅብ እየተቀየረ ወደፊት፣ እንግዲህ አዲስ አበባ እጅ የጅብ አገር ልትሆን ነው ብዬ እፈራለሁ። ለማንኛውም ስላደመጣችሁኝ ከልብ ከልብ አመሰግናለሁኝ። በሌላ ቪዲዮ እስክንገናኝ ድረስ ወንድሞቼ ባይ።